አሰላሙ አሌይኩም ወረህመቱላሂ ወበረከቱህ። ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሀምዱሊላህ። ዛሬ ተመልሼ መጥቻለሁ በአዲስ ቪዲዮ። እሱም አንድ የሆነ ነገር ለማለት ፈለኩኝ። እንደምታውቁት ከሰሞኑ እስራኤልና እስራኤልና ኢራን ጦርነት ላይ ናቸውና እና እና አንድ የሆነ ዳዋ ላይ ሰማሁኝ። የሆነ ዳዋ ጉርብ ላይ ማለት ነው የሆነ ነገር ተጽፎ አየው እና እኔ ከተረዳሁት ለምን ለእህት ወንድሞቼ አላስረዳቸውም ብዬ መጣሁኝ። እና በሰሞኑ ያው እንደምታውቁት እስራኤልና ኢራን በጦርነት ውስጥ ናቸው። በዙህ አጋጣሚ፣ በዙህ ይህን እንትን ተጠቅሶ የኛ ኢትዮጵያዊ መቼም ያልበላንን ማከክ እንወዳለን እና አገራችን በጠራራ ጠሀይ በየሜዳው በየከተማው፣ በአደባባይ ላይ ሰው በሚገደልባት ሀገር ተቀምጠን እኛ ለእስራኤልና ለኢራን ጎራ ሰርተን አንደኛው ድለ እስራኤል ድለ ኢራን እያልን እንትን እንላለን ማለት ነው። እና ወደ ርዕሴ ስመለስ አንዳንድ ሰዎች እስራኤል ብሎ ጠርተው እስራኤል ብሎ መጥራት መሰየም ይፈቀዳል ይላል ጠያቄው ማለት ነው። ጠያቂ ነው እንደዚህ፣ ያለው አይሆንም አለ መልሱ ማለት ነው። አይሆንም እስራኤል ብሎ እስራኤል የነቢይላህ ያዕቆብ ስም ነው። የያዕቆብ ስም ነው። እስራኤል የነቢይላህ ያዕቆብ ስም ነው። እስራኤልን ያኔ እስራኤልን ይራገማሉ። ይቺ ሀገር የያዕቆብ ሀገር አይደለችም፣ የእነዚህ የሸይጣኖች የተረገሙ ሀገሮች ናት እንጂ እስራኤል እያሉ መራገም አይፈቀድም፣ ይላል ማለት ነው። ከነዚህ ቆሻሾች እና ከነዚህ ደም መጣጦች ሀገር እንትኖች ነቢይላህ ያዕቆብ እየጠራ ነው። አንዳንድ ወንድም እህቶች ለእውነቱ አላህ እስራኤል እያሉ ይራገማሉ። ይህ ስተት ነው ይላል ማለት ነው። እስራኤል ማለት የነቢይላህ ያዕቆብ ስም ነው። እስራኤል እያሉ ስንረግም የነቢይላህ ያቆብን ያዕቆብን ነው እየተረገምን ያለ ነው እና ልናውቅ ይገባል ይላል ማለት ነው። እዚህ ላይ ምን መሰላችሁ ምናልባት ያላወቅነው ነው ነገር ቢኖር እስራኤል ማለት ነቢይላህ ያዕቆብ ዘር ነው፣ ነቢይላህ ያዕቆብ ናቸው እስራኤል። በእኔ እስራኤሎች የሚባሉት ማለት ነው እና እንግዲህ ነቢይላህ ያዕቆብ ደግሞ ከነቢያቶች ከተላላቅ ነቢያቶች አንዱ መሆኑን እናቃለን እኛ ሙስሊሞች ማለት ነው። እና ይህ እርግማን እና ስህተት ላይ ነው ያለ ነው አብዛሀኛዎቹን ማለት ነው። በተለይ የኢራን ደጋፊዎች ሆናችሁ እስራኤል እያላችሁ የምትራገቡ ማለት ነው ይሁዶችን መራገም ትችላላችሁ። ነቢያችን ስለ ሰለምም ተራግመዋል። ይሁዶች ያው እንደምታውቁት ሁላችሁም ሙስሊሞች ተንኮለኛ ናቸው፣ የተረገሙ ናቸው። በተለያየ ነገር ስለ ይሁዶች ሙስሊሞች ያልሰማችሁ አትኖሩም። ላእነቱሏህ አላል የሁዲ ወነሷራ ብለን መራገም እንችላለን ማለት ነው። ለእነሱ ለሙስሊም ወንድሞቻችን የምንቆረቆርና ዱዓ የምናደርግ ከሆነ ማለት ነው። እና ይሄ እንትን ያው ቁርአን ላይም ሀዲስም ላይ አለ። ምንም ጠለቅ ብዬ እንትን ባለውም ብዙ ጊዜ ያው አንዳንድ ስህተት ወይንም አንድን ወደን አንድን ከምንጠላ የተነሳ የምንሰራቸው ስህተቶች ስላሉ ነው። እኔ ከእናንተ የተሻለ አዋቂ የሆን አይደለም። እዚህ ላይ የማቃትን ነገር ለማሳወቅ ነው፣ ወይንም አንድ ሰው ሊጠቀምበት ይችላል። አንድ ሰው ደግሞ ሀ ለኪ እንደዚህ አይነት ነገር ስህተት ነው ወይ ብሎ ሊመለስ ይችላል ማለት ነው። እና አንዳንድ ጊዜ ብዙ ጊዜ የምንሰራቸው ስህተቶች ተውደታም ተጠላቻም የተነሳ ዲናችንን የሚንድብን ቦታ ላይ ወይንም የሚያጠፋን ቦታ ላይ ልንገባ እንችላለን። ባለማወቅ የምንሰራቸው ነገሮች ማለት ነው። ባለማወቅ የምንሰራቸው ነገሮች ከባድ መዘዝ ሊያመጡብን ይችላሉ። ምክንያቱም አንዳንድ ሰዎች በስሜት ይነዳሉ። በነገራችን ላይ እኛ በሁሉም ሀገር ያለ ሙስሊሞች ያው እስራኤል የሚለው ስሟ ቢኖርም ከምን እንደመጣ እስራኤል የምትባለው ሀገር ከምን እንደመጣ ባይታወቅም፣ ታሪኩም ባላቀውም፣ ይሄ የነቢይላህ ያዕቆብ ስም ነው እስራኤል የሚባላው የእሳቸው ስም ነው። የይሁዶች የይሁዶች ናቸው። የይሁዶችን ተንኮል ያው ሁላችንም እንደምናውቀው በጣም ተንኮለኛ፣ በኢስላም ታሪክ ብዙ ነቢያቶችን ያሰቃዩ ነብዩሏህ ኢሳን ዓለይሂ ሰላም ዲቃላ ነው ያሉ፣ በቃ የነሱ ብቻ የነሱ ታሪክ በጣም በጣም ብዙ ነው እና የይሁዶች ብለን ብንጠራ የተሻለ ነው። ስንደግፍም የይሁዶች ብለን ብንደግፍ ይሻላል። በአይነኝ ውድ እህት ወንድሞቼ፣ ይሄ ያው እንግዲህ እኔን ከመሰለኝና ደግሞ ያው ስዘዋወር ካገኘሁት ጽሁፍ ነው። የዛሬው ቪዲዮ ይህን ይመስላል። ሰላም አለይኩም ረመቱላ በረካቱ። ላይክ ሼር ማድረግ እንዳይረሳ።